ለዘመናት በኢትዮጵያ ንግድ ባንክ በኩል ይደረግ የነበረው የገንዘብ አገልግሎቶች በኦሮሚያ ባንኮች እንዲሰጡ እየ በአማራ ክልል በኦሮሞ ብሔረሰብ አስተዳደር ዞን ልዩ ቦታው ወለዲ በተባለ ስፍራ ዛሬ በተካሄደ ውጊያ ሦስት የመንግስት አመራሮችና በርካታ የጸጥታ አባላት መገደላቸው ተገለጸ። ውጊያው ማንነታቸው ባልታወቁ በተባሉ ኃይሎችና በአገዛዙ የጸጥታ አካላት መካከል የተደረገ መሆኑን ከደረሰን መረጃ ለማወቅ ተችሏል። የተገደሉት የአካባቢው የመንግስት አመራሮች ስልጣንና ኃላፊነትን በተመለከተ ዝርዝር መረጃው እየተጠበቀ ነው። ውጊያውን ተከትሎ ከደብረ ብርሃን ወደ ደሴ የሚወስደው መንገድ በተለይም ከሀርቡ እስከ ከሚሴ ዝግ ሆኖ መዋሉንም ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በአማራ ክልል የገባበት ጦርነት ተስፋ እያስቆረጠው በመምጣቱ የእርስ በርስ እልቂት ለማፈንዳት እቅድ ነድፎ ተግባራዊ ሊያደርገው በዝግጅት ላይ መሆኑን በተለይ ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ዞን ላይ ባነጣጠረው የአብይ አህመድ እቅድ እቅድ የአማራ ክልል ምስለኔ አስተዳደር አመራሮች የሚሳተፉበት ሲሆን በፋኖ መለያና ትጥቅ የተደራጁ ኃይሎች በኦሮሞ ተወላጆች ላይ መጠነ ሰፊ ጥቃት እንዲከፍቱ የታሰበ መሆኑን ነው ከደረሰን ጥብቅ መረጃ ለማወቅ የተቻለው። አቶ አረጋ ከበደን ጨምሮ አዲሱ የአማራ ክልል ፖሊስ ኮሚሽነር ዘላለም መንግስቴ፣ እንደዚሁም የክልሉ ጸጥታና ደህንነት ቢሮ ኃላፊ በድብቅ ያደራጁትና በፋኖ ስም የሚሰማራው ኃይል በከሚሴና አካባቢዋ የተመረ ረጡ የኦሮሞ ተወላጅ ባለሀብቶችን ታዋቂ ሰዎችንና ተጽዕኖ ፈጣሪ ወጣቶችን መግደል በሂደትም የአካባቢው የኦሮሞ ተወላጆች የበቀል እርምጃ በመውሰድ ቀጠናውን በእርስ በርስ ጦርነት ቀውስ ውስጥ መክተትና በኦሮሚያ ብልጽግና የተሰጋውን የፋኖን ግስጋሴ መክታት ግብ ተደርጎ ወደ ተግባር ሊለወጥ በዝግጅት ላይ እንደሚገኝ ነው በደረሰን መረጃ ላይ ተመለከተው። በተቃራኒውም በኦሮሞ ነጻነት ሰራዊት ስም የተደራጁ ነገር ግን በቀጥታ ወታደራዊና የመረጃ ድጋፍ የሚሰጣቸው የመንግስት ታጣቂዎች በአማራ ተወላጆች ላይ ጥቃት በመፈጸም የእርስ በርስ ጦርነቱን እንዲያቀጣጥሉት በእቅድ መያዙንም ለማወቅ ተችሏል። ለዚህም በኮሚኒኬሽን በኩል አጀንዳ ተደርጎ የሚንቀሳቀስ የሚዲያ ማዕከል የተደራጀ ሲሆን የኦሮሞ ሚዲያ ኔትወርክ ኦኤምን የተሰኘው በቄሮ ትግል ወቅት ሚና የነበረው ሚዲያ ለዚሁ የአብይ አህመድ ዕቅድ መሪ ተዋናይ ሆኖ በሚዲያ ማዕከሉ እንዲካተት መደረጉንም ካገኘነው መረጃ ለማወቅ ተችሏል። ኦኤምን የተሰኘው ሚዲያ ከወዲሁ በቀጠናው የሚካሄዱ ጥቃቶችን በሙሉ በፋኖ የተፈጸሙ ናቸው የሚሉ ተከታታይ ዘገባዎችን እያዘጋጀ በማሰራጨት ላይ ሲሆን ከአብይ አህመድ አገዛዝ ጋር የዓላማና የጥቅም ሽርክና በመፍጠር የፋኖን ትግል በፕሮፓጋንዳ ለማዳከም በተነደፈው ስትራቴጂ በሚዲያው ዘርፍ አብሮ ለመስራት መስማማቱም ታውቋል። የአማራም ሆነ የኦሮሞ ሕዝብ በአብይ አህመድ የቀቢጸ ተስፋ እርምጃ ተጠልፎ ወደ እርስ በርስ ጦርነት እንዳይገባ ጉዳዩ ያሳሰባቸው ወገኖች በአንከር ሚዲያ በኩል መልእክቱ እንዲተላለፍ ጠይቀዋል። አራቱ የአማራ ፋኖ አደረጃጀቶች ወደ አንድነት ለመምጣት እያካሄዱት ያለው ውይይት ከመጨረሻው ምዕራፍ ላይ መድረሱ ተገለጸ። በቅርቡ አንድ ወጥ ወታደራዊና ፖለቲካዊ መዋቅር መስርተው መግለጫ እንደሚሰጡ ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ አንድነት በጎንደር፣ እንዲሁም የአማራ ፋኖ በሸዋም በአመራሮቻቸው አማካኝነት ለጊዜው ባልተገለጸ ቦታ እያደረጉት ያለው የአንድ ነት ውይይት በአብዛኞቹ ጉዳዮች ላይ ከስምምነት ላይ ተደርሶ የተጠናቀቀ መሆኑን የገለጹት የአንከር ሚዲያ ምንጮች በአሁኑ ጊዜ ከፍተኛ ችግር የተደቀነበትን የአንድነት ጥያቄ ሊመልስ የሚችል እንደሆነም ታምኖበታል ይህ በእንዲህ እንዳለ በዘመቻ አንድነት የተጀመረው ተጋድሎ ዛሬም ለ 49ኛ ቀን ቀጥሎ የዋለ ሲሆን በጎጃም በጎንደር በሸዋና በወሎ በርካታ አውደውጊያዎች መደረጋቸውን ነው ከዘውትር ዘጋቢያችን ሪፖርት መረዳት የተቻለው የአማራ ፋኖ በጎጃም አገው ምድር ክፍለ ጦር መብረቁ ሻለቃ በምዕራብ ጎጃም ከከሰላ ወረዳ ዋና ከተማ ግሻባይ አቅራቢያ ልዩ ስሟ ድንጋይ ቀበሌ ላይ መሽጎ በነበረው የአገዛዙ ጦር ላይ በፈጸሙት ማጥቃት ከሀያ ሁለት በላይ የአገዛዙ ጦር ሲደመሰስ የፋኖ ኃይሎች ቀበሌዋን ሙሉ በሙሉ መቆጣጠራቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ ከዳንግላ ከተማ አቅራቢያ አጊሳ ከተማ ላይ ሶስተኛ አገው ምድር ክፍለ ጦር የቢትወደድ መንገሻ ጀንበሬ ብርጌት በከተማዋ ሰፎ በነበረው የአብይ አህመድ ጦር ላይ በፈጸሙት ማጥቃት በርካታ የሰራዊቱ አባላት አስደምስሶ ከተማዋን ለፋኖ ኃይሎች አስረኮ ወደ ዳንግላ ከተማ መሸሸቱን ለማወቅ ተችሏል። በተያያዘ ዜና ከባህር ዳር ከተማ አቅራቢያ በምትገኘው መሸንቲ ከተማ ላይ የአገዛዙ ጦር እና የብልጽግና አመራሮች በጋራ በመሆን የከተማዋን ህዝብ ለመሰብሰብ ቅስቀሳ እያደረጉ በነበረበት ሰዓት የአማራ ፋኖ በጎጃም አንደኛ ክፍለ ጦር በድንገት ወደ ከተማዋ ዘልቆ በመግባት ውጊያም በመክፈት ስብሰባው እንዳይካሄድ ከማድረጉም በተጨማሪ በአገዛዙ ጦር ላይ ሰብአዊና ቁሳዊ ኪሳራ በማድረስ በትነውቷል በማለት የደረሰኝ መረጃ ያመላክታል። እንዲሁም በምስራቅ ጎጃም የአዲስ አለማየሁ ሰባተኛ ክፍለ ጦር አዋበል መብረቁ ብርጌድ በሉማሜ ከተማ ላይ በነበረው የአገዛዙ ጦር ላይ በፈጸሙት ማጥቃት አምስት ወታደራዊ መሐንዲሶችን ጨምሮ በርካታ የሰራዊቱ አባላትን መደምሰስ መቻላቸውን ለማወቅ ችለናል። በዚሁ ዞን ተድላጓሉ፣ ጥቁር አንበሳና የቦቅላ የተባሉ ሶስት ብርጌዶች አምበር ከተማ አቅራቢያ በሚገኘው የኮርና የምስት በተባሉ ቀበሌዎች እንዲሁም የባሶ ሊበኗ አብራጅት ብርጌድ በኮርክና የላም ገጭ ከተሞች ላይ በፈጸሙት ማጥቃት የአገዛዙን ጦር ክፉኛ ተመቶ በርካታ አባላቱን አስደምሶ አካባቢው ሙሉ በሙሉ ለቆ ቢወጣም ራሱን ለመከላከል በሚል ከሀያ ሁለት በላይ ከባባድ መድፍ አረሮችን በቸልተኝነት በመተኮስ በንጹህ አርሶ አደሮች ላይ የህይወትና የንብረት ጉዳት አድርሷል ተብሏል። እንዲሁም የአማራ ፋኖ በጎጃም አራተኛ ክፍለ ጦር በጃዊ አካባቢ ተመቶ ከዚህ በፊት የተመለሰው ቢሆንም ዛሬ ተሸንፎ የለቀቃትን የጃይማላን ከተማ ለመቆጣጠር በርካታ ሰራዊት አጀልትሎ ወደ ከተማዋ ያመራ ቢሆንም የአራተኛ ክፍለ ጦር አባላት አካባቢውን ሙሉ በሙሉ በማጠርና በመልሶ ማጥቃት ወደ መጣበት ተመትቶ እንዲመለስ ማድረጋቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር ትናንትናና ዛሬ የጎቤ ሜልከ ክፍለ ጦር ደጀና ብርጌድ በማዕከላዊ ጎንደር በታች አርማጭሆ ወረዳ ሙሴባም በዝ ና ቱርኪ በተባሉ ሶስት አካባቢዎች ላይ በፈጸሙት ከበድ ያለ ማጥቃት ከአርባ ስምንት በላይ የአብይ አህመድ ጦር ሲደመሰስ ሀያ ሁለቱን በማቁሰል እና ሀያ አምስቱንም በተደረገው ውጊያ ተማርከዋል። በዚህ የማጥቃት እንቅስቃሴ አንድ ብሬን ሁለት በአርባ ጎራሽን ጨምሮ አምሳ አምስት ክላሽንኮቭ መሳሪያን ከነበርካታ ተተኳሽና የእጅ ቦምቦች ጋር እንደተማረከ ሲገለጥ በደረሰበት ጠንካራ ምት እየተፈረከረከው የአገዛዙ ጦር የ ውጊያ መዛባት በመድረሱ ይህን ተከትሎ የታች አርማጮ ወረዳ የጸጥታ መዋቅር ሙሉ በሙሉ መፍረሱን ከስፍራው ለአንከር ሚዲያ የደረሰው መረጃ ያመላክታል። በተያያዘ መረጃ በጎቤ መልክ የክፍለ ጦር ስር የምትገኘው የዋክሱም ብርጌት በጠገዴ ወረዳ ከወረዳዋ ዋና ከተማ አቅራቢያ በነበረው የአብይ አህመድ ጦር ላይ በተፈጸመው ማጥቃት ከሀያ አራት በላይ የጦሩን አስደምስሶ በርካቶቹ ተዋጊዎች ቆስለውበት አርባ አምስቱ ደግሞ ውጊያው ከብዷቸው ገደው ለዋግሹም ብርጌድ እጃቸውን ሰጥተዋል። ይህን ተከትሎ ውጊያውን መቋቋም ያቃተው የአብይ አህመድ ጦር አካባቢዎችን ለቆ ሲወጣ የዋግሹም ብርጌድ ቦታውን ሙሉ በሙሉ መቆጣጠር እንደቻለ የደረሰ መረጃ ያመለክታል። ይህ በእንዲህ እንዳለ በትናንትናው ዕለት በሌሊት በሁለት ወታደራዊ ተሽከርካሪ ሲጓዝ በነበረው የአብይ አህመድ ጦር ላይ በራስ አሞራ ውብነት ሦስተኛ ኮር ስር የሚገኘው የደጃዝማች አያሌው ብሩ ክፍለ ጦር በፈጸመውት የዘፈታ ጥቃት በተሽከርካሪዎቹ ሲጓዙ የነበሩ የአገዛዙ ጦር ከነ ተሽከርካሪዎቹ ሙሉ በሙሉ መደምሰሳቸውን ከስፍራው ለአንከር የደረሰው መረጃ ያመላክታል። በሌላ በኩል የአማራ ፋኖ በሰሜን ሸዋ ከሰም ክፍለ ጦር አረርቲ ከተማ ዘልቆ በመግባት በከተማዋ ላይ ሰፍሮ የነበረውን የአገዛዙን ጦር በመደምሰስ ምሽጉን ለሁለት ሰዓት ተቆጣጥሮ የሚፈልገውን ትጥቅና ስንቅ ከገኘ በኋላ ከተማዋን በራሱ ፍቃድ ለቆ መውጣቱን አሁን ከሰዓት በኋላ የደረሰኝ መረጃ ያመላክታል። በአጠቃላይ የአገዛዙ ጦር እየደረሰበት ባለው ከፍተኛ ሽንፈት የተነሳ ለጊዜው በቁጥጥሩ ስር በሚገኙ ከተሞች ላይ ህብረተሰቡን ሰብስቦ የፋኖ ኃይሎችን፣ ቤተሰቦቻችሁን፣ ልጆቻችሁን መመለስ አለባችሁ። እነሱን ለመናቸውም ቢሆን ወደ እናንተ መሳሪያቸውን አስረክበው ሰላማዊ ህይወት እንዲኖሩ ማስቻል አለባችሁ። ይህን ካላደረጋችሁ ግን እነሱን ተዋግተን ማግኘት ባለመቻላችን እና ዘመቻ በወጣንበት የውጊያ ቀጠና ሁሉ እነሱን ማሸነፍ ባለመቻላችን በሚል ይሄንን ማታደርጉ ከሆነ ግን የእናንተን ልክ እንደተለመደው በድሮን እና በከባድ መሳሪያ የምንደበደባችሁ መሆኑን በሚል አንዳንድ ወታደራዊ ኮረኔሎችና እና ጄኔራሎች አንዳንድ ከተሞች ላይ ህዝብን በማስፈራራት ላይ እንደሚገኙ የደረሰኝ መረጃ ያመላክታል። ለባርነት አይደለም የተማርነው ለባርነት አይደለም ለአተኖሮ ልጅነታችን ስንል እስከ ትግል እንሄዳለን። ህይወታችን ዋጋ አለው። ዋጋ አለው። ካታ ቤት ክራይ በኢትዮጵያ የጤና ባለሙያዎች ለመንግስት ከሰጡት የአስር ቀናት ጊዜም አሁን የቀረው ሰባት ብቻ መሆኑ ተገለጸ። በሰባት ቀናት ውስጥ ምላሽ ካላገኙ ማንኛውንም ህጋዊ እርምጃ እንደሚወስዱ አስጠንቅቀዋል። ለዘመናት ተንከባለው የመጣውና ከቅርብ ዓመታት ወዲህ ደግሞ እየናረ ካለው የኑሮ ሁኔታ ጋር ተያይዞ ከሰው በታች በሆነ ህይወት ውስጥ እንገኛለን የሚለው የኢትዮጵያ ጤና ባለሙያዎች ሮሮ ሰሚ ባለማግኘቱ በከፍተኛ ደረጃ ስቃይ ላይ እንደሚገኙ ነው ባለሙያዎቹ በተለያዩ ዘመቻዎች እየገለጹ የሚገኙ። ዛሬም የቅዱስ ጳውሎስ ሆስፒታል የህክምና ባለሙያዎች ሰልፍ ማድረጋቸው ታውቋል። በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች የስራ ዩኒፎርማቸውን ለብሰው ጥያቄያቸውን እያቀረቡ መሆናቸውን ከየቦታው ከሚወጡ መረጃዎች ለማወቅ ተችሏል። በመላ ሀገሪቱ የተቀጣጠለውን የጤና ባለሙያዎች ንቅናቄ ወደ ህዝባዊ እምቢተኝነት ሊለወጥ ይችላል የሚለውን ድምዳሜም ብዙዎች የሚስማሙበት ቢሆንም ለጤና ሚኒስቴር በገባው የጤና ባለሙያዎቹ የማስጠንቀቂያ መልእክት ጥያቄያቸው የመብት እንጂ ፖለቲካዊ ይዘት እንደሌለው ገልጸዋል። ባለፈው አርብ ለጤና ሚኒስቴር በተላከው የኢትዮጵያ ጤና ባለሙያዎች ድምፅን በሚወክለው ደብዳቤ አስቸኳይ ማስሻሻያ እንዲደረግ፣ ተመጣጣኝ የካሳ ክፍያ እንዲፈጸም፣ ለስራ አካባቢያቸው ክብር የሚሰጡ ሁኔታዎች እንዲመ ቻችሁ የሚጠይቁና ሌሎች ጉዳዮችን በመጥቀስ በሰባት ቀናት ውስጥ ምላሽ እንዲሰጥ ካልሆነ ደግሞ ማንኛውንም የህግ አማራጮችን በመጠቀም እርምጃም እንደሚወስዱ አመልክተዋል። የኢትዮጵያ የጤና ባለሙያዎች ከዓለም ሀገራት የመጨረሻ የሚባለውን የክፍያ ደረጃ እንደሚያገኙ፣ በዚህም ምክንያት እጅግ በተኮሳቆለ በከፋ የኑሮ ሁኔታ ውስጥ እንደሚገኙ ይነገራል። ላለፉት አምስት ዓመታት በማያቋርጥ ሀገራዊ ንቅናቄ ውስጥ የቆየው የኢትዮጵያ የጤና ባለሙያዎች ጥያቄ አንዳችም ምላሽ ሳይሰጠው የቆየ ሲሆን በአብይ አህመድ አገዛዝ በኩል ጥያቄውን ለመመለስ ፍላጎትም አቅምም እንደሌለ ነው ለጉዳዩ ቅርበት ያላቸው ወገኖች የሚገልጹት። በቅርቡ ከአሜሪካኑ የእርዳታ ድርጅት ዩኤስኤድ ድጋፍ መቋረጥ ጋር ተያይዞ አምስት ሺህ ሰራተኞቹን ያባረረው የጤና ሚኒስቴር ከ2017 በጀት በከፍተኛ መጠን ተቀንሶ ለመከላከያ ሚኒስቴር ለመከላከያ ሚኒስቴር መሰጠቱን ተከትሎም በርካታ ህይወት አድን ስራዎቹ መስተጓጎላቸውን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። በአሁኑ ወቅት በመላ የጤና ባለሙያዎች እየተጠየቁ ያሉት ጥያቄዎችን ለመመለስ የአብይ አህመድ አገዛዝ ፈጽሞ የሚችልበት ሁኔታም የለም የሚሉት ለጉዳዩ ቅርበት ያላቸው ወገኖች በጤና ባለሙያዎቹ እየተጠየቀ ያለውን በአማካይ የአንድ ሺህ ዶላር ወራዊ ክፍያ ለመፈጸም እንደማይቻልም ይገልጻሉ። ለአስር ቀናት የጊዜ ገደብ ሰጥተው ሰባት ቀናት እንደሚቀረው የሚገልጹት የጤና ባለሙያዎች የህግ አማራጮችን እንጠቀማለን ሲሉ ወደ ፍርድ ቤት ለመሄድ ከሆነም ምንም አይነት ለውጥ እንደማያመጡ ከሀገሪቱ የህግ የበላይነት ካለመኖሩ ጋር ተያይዞ አሁን በስልጣን ላይ ያለውን አገዛዝ በህግ መድረክ መርታት ፈጽሞ የማይሞከር እንደሆነም ይነገራል። ተመሳሳይ ጥያቄ ያላቸው የኢትዮጵያ መምህራንም እንደ ጤና ባለሙያዎቹ ሀገራዊ ንቅናቄ ፈጥረው በጋራ አገዛዙ ላይ ጫና ማሳደር እንደሚገባቸው ከስርዓት ለውጥ ውጪ ጥያቄው ሊመለስ እንደማይችልም ነው የፖለቲካም ታዛቢዎች የሚገልጹት። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳአ ብልጽግና ፓርቲ እንዲታገድ በመጠየቅ ለምርጫ ቦርድ የአቤቱታ ደብዳቤ ማስገባታቸው ታወቀ። ፓርቲው በጊዜያዊነት እንዲታገድና የሚጠበቅበትን ካላደረገ ደግሞ እንዲሰረዝ የሚጠይቀው የአቶ ታዬ ደንዳ ደብዳቤ ለምርጫ ቦርድ በዛሬው እለት የገባ ሲሆን ምርጫ ቦርድም ደብዳቤውን መቀበሉን የሚገልጽ ማረጋገጫ መስጠቱን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። አቶ ታዬ ደንደአም ብልጽግና ፓርቲ እንዲታገድ የጠየቁት ፓርቲው ሁለተኛውን ድርጅታዊ ጉባኤ በአዲስ አበባ ያደረገው በተጭበረበረ መንገድ መሆኑን በመጥቀስ ነው። በፓርቲው መተዳደሪያ ደንብ አንቀጽ 16 10 ሁሉም የፓርቲው ማዕከላዊ ኮሚቴ አባላት ቀጥተኛ የጉባኤው ተሳታፊ መሆናቸውን የጠቀሱት አቶ ታዬ ደንደአም ምርጫ ቦርድ በሚያውቀው ከ225ቱ የ የብልጽግና ማዕከላዊ ኮሚቴ አባላት አንዱ መሆኔና በጉባኤው እንዳልሳተፍ መደረጌ የፓርቲውን መተዳደሪያ ደንብ የሚጥስ በመሆኑ በዚህም ምክንያት የመጠቆም፣ የመቃወም፣ የመምረጥና የመመረጥ መብቶችን የጨፈለቀ ስለሆነ በተጭበረበረ ጉባኤ የተላለፈ ውሳኔ ሁሉ ህጋዊ ውጤት ሊኖረው አይችልም ሲሉ ገልጸዋል። አቶ ታዬ ከምርጫ ቦርድ ሁለት ውሳኔዎች እንዲተላለፉ እንጠይቃለን በሚል በደብዳቤያቸው ያሰፈሩ ሲሆን የመጀመሪያው የብልጽግና ሁለተኛው ድርጅታዊ ጉባኤ የፓርቲውን መተዳደሪያ ደንብ በመጻረር የተካሄደ በመሆኑ በጉባኤው የተላለፉ ውሳኔዎች የፓርቲውን ፕሬዝዳንታዊ ምርጫ ጨምሮ በሙሉ ህጋዊ ውጤት እንደሌላቸው ውሳኔም ማስተላለፍ ሲሆን ሁለተኛው ለፓርቲው በሚሰጥ የጊዜ ወሰን የሁሉም ማዕከላዊ ኮሚቴ አባላት እኩልነት ያረጋገጠ ትክክለኛ ጉባኤ እስኪደረግ ፓርቲው በጊዜያዊነት እንዲታገድ ትእዛዝ እንዲሰጥና ትእዛዙ ካልተፈጸመ ደግሞ በህጉ መሰረት ፓርቲውን እንዲሰረዝ ማድረግ ከምርጫ ቦርድ የሚጠበቅ ውሳኔ ነው ሲሉ አቶ ታዬ በደብዳቤያቸው አመላክተዋል። ጉዳዩን በተመለከተ ምርጫ ቦርድ ደብዳቤውን መቀበሉን ከማረጋገጥ ያለፈ እስካሁን ተጨማሪ ምላሽ አልሰጠም። አቶ ታዬ የብልጽግና ፓርቲ መሪዎች የሚፈጽሟቸውን ጸረ ህዝብ ተግባራት በመቃወም በፊት ለፊት ትችት የሚያቀርቡ የብልጽግና ማዕከላዊ ኮሚቴ አባል የነበሩ ሲሆን ዐብይ አህመድን በግልጽ ጨካኝ አረመኔ፣ እጅህ በደም የተጨማለቀ በሚል ከፍተኛ ተቃውሞ በማቅረባቸው ለእስር መዳረጋቸው የሚታወስ ነው። አቶ ታዬ ከእስር ከተፈቱ በኋላ በተለያዩ ርዕሰ ጉዳዮች ላይ በማህበራዊ ድረገጻቸው በስልጣን ላይ ያለውን ገዢ ስርዓት የሚያጋልጡና የሚተቹ ጽሁፎችን በተከታታይ በመጻፍ ላይ ይገኛሉ። ለዘመናት በኢትዮጵያ ንግድ ባንክ በኩል ይደረግ የነበረው የገንዘብ አገልግሎቶች በኦሮሚያ ባንኮች እንዲሰጡ እየተደረገ መሆኑ ተገለጸ። የንግድ ስርዓቱን ይጥሰዋል የተባለው በአንድ ባንክ በኩል የገንዘብ አገልግሎት እንዲካሄድ ሲደረግ የነበረው አሰራር ከሀገራዊ የንግድ ባንኩ ወደ ክልላዊ ባንክ እንዲዛወር ተደርጎ ህገ ወጥነቱ ተባብሶ መቀጠሉን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ከቅርብ ጊዜ ወዲህም ድርጅቶችና ማህበራት ሂሳባቸውን በኦሮሚያ ባንኮች ካልከፈቱ ህልውናቸው አደጋ ላይ እንደሚወድቅ ማስጠንቀቂያ እየተላለፈላቸው እንደሆነም ያገኘነው መረጃ ያመለክታል። የሀገሪቱን የፖለቲካውንና ወታደራዊን ስልጣን ሙሉ በሙሉ የተቆጣጠረው የኦሮሚያ ብልጽግና ኢኮኖሚውንም በበላይነት ለመያዝ በጀመረው መጠነ ሰፊ ሀብት የማጋባት እንቅስቃሴ በፋይናንስ ተቋማት ላይ ማነጣጠሩንም ለመረዳት ተችሏል። በዚህም ክልላዊ የሆኑ በተለይም ከኦሮሚያ ብልጽግና ከመንግስትና ጋር ቀጥተኛ ግንኙነት ያላቸው የኦሮሚያ ባንኮች የአገራዊ የንግድ ባንክን ስራዎች ሙሉ በሙሉ በመውሰድ የተለያዩ አገልግሎቶችን እንዲሰጡ እየተደረጉ መሆናቸውም ታውቋል። የውጭ ምንዛሪ በጨረታ ስም በተከታታይ የሚሰጣቸው የልማት ድርጅቶች ሂሳብ ሙሉ በሙሉ የሚንቀሳቀስባቸው መንግስታዊ ያልሆኑ ተቋማት የተቀማጭና ሌሎች የገንዘብ እንቅስቃሴያቸው እንዲዛወርላቸውና በበላይነት እንዲይዙ የተደረጉት የኦሮሚያ ባንኮች ሲሆኑ ከቅርብ ጊዜ ወዲህ ድርጅቶችና ማህበራትም በኦሮሚያ ባንክ ሂሳብ እንዲከፍቱ ከፍተኛ ጫና እየተደረገባቸው እንደሆነም ተመልክቷል። በኦሮሚያ ብልጽግና ልዩ ድጋፍ የሚደረግላቸው የኦሮሚያ ባንኮች ስንቄ ባንክ፣ ገዳ ባንክ፣ የኦሮሚያ ህብረት ስራ ባንክ፣ የኦሮሚያ ኢንተርናሽናል ባንክና ሌሎችም በመንግስት የተለየ ድጋፍ የባንክ ስራዎችን በበላይነት እንዲይዙት የተደረጉ ሲሆን የኢትዮጵያ ንግድ ባንክ የሚያንቀሳቀሳቸውና ትልልቅ ገንዘቦች የሚዘዋወሩባቸው ሂሳቦች በጫናም ወደ ኦሮሚያ ባንኮች እንዲዛወሩ መደረጋቸውን ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። በዚህም የተነሳ አብዛኞቹ በሌሎች ክልሎች ስም የሚንቀሳቀሱ ባንኮች ከገበያ ውጪ በመሆን በከፍተኛ ኪሳራ ውስጥ እንደሚገኙ በዚሁ ከቀጠሉም ሊዘጉ እንደሚችሉ ነው የአንዳንድ ባንኮች አመራሮች በመግለጽ ላይ የሚገኙት። ሀገሪቱ ከገጠማት የኢኮኖሚ ቀውስ ባሻገር በአገዛዙ በኩል የሚታየው አዱላዊ አሰራር ስራቸው ላይ ከፍተኛ አደጋ መፍጠሩ የሚናገሩት የባንክ ኃላፊዎች ደንበኛ ማፍራት እንዳልቻሉ፣ ተቀማጭ ገንዘባቸው ተመናምኖ ማለቁን፣ የሚያበድሩት ገንዘብ ባለመኖሩ እንቅስቃሴያቸው መዳከሙን፣ ከውጭ ምንዛሪ መጥፋት ጋር ተያይዞም ሁሉም ስራዎቻቸው በመቆም ላይ መሆናቸውን በመግለጽ በቅርቡ በርካታ ባንኮች ሊዘጉ እንደሚችሉ ነው በስጋት እየገለጹ ያሉት። ባንኮች ያበደሯቸው ገንዘቦች ከሰባ በመቶ በላይ ባለመመለሳቸው ምክንያት ከፍተኛ የልውና አደጋ እንደገጠማ መቋቋማቸው በሚነገርበት በዚህ ወቅት ከብልጽግና አገዛዝ ኢፍታዊና አድሏዊ አሰራር የተነሳ የበለጠ አደጋ ውስጥ መግባታቸውን በመግለጽ ችግሩ የሰፋና በአጭር ጊዜ መፍትሄ ይገኛል የሚል ተስፋ እንደሌላቸው ነው ስማቸው እንዲጠቀስ ያልፈለጉ የባንክ ኃላፊዎች የሚናገሩት። ተመልካቾቻችን የዕለቱ ዜናዎች እነዚህ ነበሩ። ከአንከር ሚዲያ ዝግጅት ክፍል ተሰናበትናችሁ። ጤና ይስጥልን።